ሰዎች እያየች ነኝ። ቆይ ሰዋለ ስራ ብልግና? እሱ ብልግና አይደለም፣ የቴሌግራም ግሩፕ ነው። ግን አይተሽ ታውቃለሽ? ባለፈው ትራማዱል ሰቷት ሳትወጣው ከእጇ ነጠኳል። የወይዘሮ ማርታና የሰላም ነገር ሰላም፣ ከእንግዲህ በኋላ የራስሽን ህይወት ብትኖሪ ምን ይመስልሻል? ከኛ ቤት እድሜሽን በሙሉ ጨረሽው። ከእንግዲህ አንቺም የራስሽን አለም መስርተሽ በትዳርሽ በልጅሽ ደስ ሊልሽ ይገባል አለቻት። እነርሱ የሚኖሩትን ቤተሰባዊ መፋቀድና መጓደድ ሰላምም እንዲኖራት ተመኘችላት። ወይዘሮ ማርታ ከቅንነቷ የተነሳ ለሰላም ጥሩ ነገር ታስብላታለች። ሰራተኛ ሆና ብታገለግላትም ሰራተኛ ሆና መቀጠል እንደሌለባት ግን ለአእምሮዋ ነግረዋለች። ጧም አስባ ዝም ማለትን አልፈለገችም። ይልቁን ሰብዓዊነት ተሰምቷት ለባለቤታቸውን ማማክረዋል። ባለቤታቸው አቶ ደረጀ እንግዲህ እኔ እናንተ ተጋብተን በሰዓቱ እነዚህ ልጆችን አፈራን። ሰላም ግን ህይወቷ በሙሉ በእኛ ቤት አለቀ፣ ጉልበቷም ደከመ። ከእንግዲህ በኋላ የራሷን ህይወት ሀብላ ትጀምር። ይህንን ለማድረግ ደግሞ እኛም የተቻለንን ኃላፊነት አለብነን። በእርሷ ምክንያት በአእምሮዬ ብዙ ጥያቄዎች እየተመላለሱብኝ ነው ሆኖም ከተጠያቂነት ራሴን ነጻ ማድረግ እፈልጋለሁ፣ አለች የሰላም ህይወት ያሳሰባት ወይዘሮ ማርታ። ዛሬ ላይ ግን ያላሰቡት ዱብ ዕዳ ክስተት ተፈጥሮባቸዋል። ቤታቸው ለዘመናት በሰራተኝነት የፈጀችው ሰላም ቤታችንን ትታ ወታታውቅም ቅም ያሏት ሰላም ነፍሰ ጡር ሆና ተከሰተች። ግዝናዋ ከማን እንደተከሰተ ባይታወቅም ወይዘሮ ማርታ ግን ህይወት ድብልቅልቅ ያለችባቸውም ትመስላለች። ምክንያቱም የሚያምኑት ትዳራቸው አደጋ ላይ ይወድቃል የሚል ፍርሃት ውስጥም ገብተዋል እና አቤግል ነገረኛዋ ያየችውን ነገር ተናግራ ቤታቸውን እየተረመሰ ቀጠና ለማድረግም ቋምጣለች። ወይዘሮ ማርታ ግን ነገሮችን በጥበብና በማስተዋል መጠየቅና ማጣራት ስለነበረባቸው ሰላምን ጠርተው የተፈጠረው ምንድን ነው በማለት ጠይቀዋታል። ሰላም ስለምንና እንዴት እንደተፈጠረ ልትነግራት ከዚህ በፊት እንዳሰበችም ነገር ግን አንዳች ፍርሃት አድሮባት ይህንን ሳትናገረው በመቅረቷም በፊትም ለወይዘሮ ማርታ እንዴትስ ማስረዳት እንዳለባት ሀሳብ ውስጥ ገብታም እንደነበረ ዛሬ ላይ ገልጸዋለች። ወይዘሮ ማርታ ከምንም በላይ የሰላም ማርገዝ ብቻ አይደለም ያሳሰባት ከማን አረገዘችው አቶ ደረጀ ወይስ ሌላ የሚለው ነገር ነው የሚያምሰለስላቸው የነበረ። ሰላምዬ አብረን በበላንበት አብረን በጠጣንበት ከዚች ቤት ብዙ ህይወትን አሳልፈናል። ክፉ ደግም አይተናል። ለማንኛውም ከማን ያረገሽው እስኪ ንገርኝ አለቻት። እንባም ተናንቃት አለቀሰችም። ወይዘሮ ማርታ ባታለቅስ ነበር የሚገርመው ታም እውነታውን ለመናገር አንድ በቷ ብያዝም እስከ መጨረሻም ግን ትክክለኛውን ነገር ይሁን ወይስ ደግሞ የወይዘሮ ማርታን ስነ ልቦና ለመጠበቅ የታሰበ ይሆን ከሌላ ሰው እንዳረገዘች ተናግራለች። አሁን አንዳሸክም አሸክም ከላይዋ ላይ የተራገፈ ይመስል ወይዘሮ ማርታ በጣም ደስ ይላቸዋል። ተመስገን ስለ እርግዝናውማ ምናሳሰበኝ አሳሰበኝ ቻ ባለቤቴ ከዚህ ድርጊት እጁ ንጹህ ይሆንልኝ እንጂ በማለትም መሬቱንም ሳመችው፣ ናብላም አንጋጠጠች እግዚአብሔርንም አመሰገነች። አምላኪው ይቅርበለኛለች ምክንያቱም በህሊኗ ስታስበውና ሲመላለስባት የነበሩ ብዙ ጉዳዮች ነበሩና ከሌላ ሰው መሆኑን የሰሙት ወይዘሮ ማርታ አሁን ሀዘናቸው በደስታ ተተክቶ፣ ችግር የለውም ለልጁስ ሳታስቢ እኔን ሽክፍ አድርጌ አሳድግልሻለሁ ከፈለግሽም እኔ ያርስሻለሁ ልጁ ፍቃደኛ ከሆነና ካንቺ ጋራ የጋብቻ ስነ ስርዓት ይፈጽም ከሆነም ቀለበት በስነ ስርዓት ታስራላችኋለች። ሰላም የምትወልደው ልጅ የአባትነት ጥያቄ እንዳይነሳበትም ይበኩል ስጋት እንዳይገባትም አብሮ መኖር ከፈለጉም እንዲኖሩ ነገሮችን ማመቻቸት እንደምትችልም ቃል ገብታላታለች ብቻ ወይዘሮ ማርታ በጣም የዋህና ምስኪን ታታሪ ለትዳራቸው እርግብ ለባለቤታቸው ፍቅር የሚሰጡ ለልጆቻቸው ስነ ስርዓትን የሚያስተምሩ የወደፊትን ትውልድ የሚያስቡ ሴት ልጅን ፈተና ጠንቅቀው የሚያውቁ ልጅ አስተዳደግ ጥሩ ስነ ምግባር ያላቸውና ስነ ስርዓት ያላቸው ቤተሰቦችን ማፍራት የሚሹ። እጅግ ጀግና ሴት ናቸው። ሆኖም አሁን ላይ ያንን እያሰቡም በሰላም ህይወትን መዝራት የሚፈልጉት ይህንኑ ነው። ም በበኩሏ ያለቅድ ወይም ደግሞ ከሰው ቤት ተቀጥራ እየሰራች ይህ ነገር በመፈጠሩ እጅግ በጣም አሳዝኗታል። እናም እያለቀሰች ነበረ። ሁሉን ነገር ለወይዘሮ ማርታ ስትነግራት የነበረው ስለ ዘገየው በጣም ይቅርታ ስለ ፈራሁኝ ነው ብላታለች። ምንም የሚያስፈራሽ ነገር የለም አሁንማ አንድ አሸክሜ ከላይ ላይ ተራገፈ፣ ተመስገን አሉ። አምቦይ ወይዘሮ ማርታ ስለሰሙትና ነገሩ ቀለል ያለ ይምሰላት እንጂ ከመኝታ ክፍል ገብታ እንደ አዲስ እያለቀሰች ነው። ልቅሷን ያየው ናታን ጠይቃት ማለፍ አልፈለገም። ይልቁንስ እግሯ ስር ተንበርክኮ ስለሆነባትና ስለከፋት ነገር እንድትነግረው ተንበርክኮ ይጠይቃት ገብቷል እርሷም ነገሩ ይሄ ነው ብላ በግልጽ ባትናገርም የኋላ ኋላ ግን በነገረኛው አቤጌል አማካኝነት ሰላም ነፍሰጡ ተነግሮታል። ይህኔ ናታን ከቤታችን ወታይ የማታውቀው ሰላም እንዴት እርግዝና ሊፈጠር ይችላል? ከማንስ አረገዘች? የሚለው ጥያቄ ለአቤጌል ብቻ አይደለም ለወይዘሮ ማርታም ጭምር፣ እንዲሁም ለራሱ ናታን ከማና አረገዘች? አሁንም ሌላ ያልተፈታ እንቆቅልሽ ነው። አቤጌል በዚህ ሁኔታ እርግዝናዋን ታረጋግጥ እንጂ ከማን እንዳረገዘች ግን ወይዘሮ ማርታም አልነገረቻትም። አሁን እናቷን እየተመላለሰች ታድርጋት ገብታለች። እናቷ ስለ ሁኔታው በደንብ ማስረዳት አልፈለገችም። ይልቁንስ ስለምጠይቃት ጥያቄ እባክሽን እንደ ልጅነትሽ ኑሪ፣ ይህን ያህል ነገር ጠማኝ ሆነሽ የቀረሽው ከምን የተነሳ ነው እያሉ ልጃቸው አእምሮ ስለሚመላለሰው የክፋት ነገር እያሳሰባቸው ነው። የዳጣ ጥያቄም ዛሬም በተመሳሳይ መንገድ እንደቀጠለ ነው። አቶ ደረጀ የዳጣን እናት ማንነት እንደደበቁት ይኸው ምስጢራዊ አድርገው ዘልቀዋል። እርሷ ግን እስከ መቼ ድረስ አባይ ትለዋለች። የእናቷን ነገር ማወቅ ትፈልጋለች። ና ተኛው ጥያቄዋ ያለምንም ከልካይ በነጻነት አባቷ ብላ በቤተሰብ መካከል መወረቅና የአባትነት ፍቅር ሳይሰስት ወይም ሳይሸማቀቅ እንዲሰጣት ትፈልግ ስለነበረም አሁን ይህንን እንዲያደርግላትና በጊዜ የዴን ምርመራው መደረግ እንዳለበትም ለአባቷ ገልጻለታለች። አባቷ ግን ይህንን ለማድረግ አሁን ላይ ፍቃደኛ አይደለም። በእርግጥ ዳጣን ለማስደሰት ሲል ሁሉም ነገር በጊዜው ይሆናል ይበላት እንጂ፣ በትዳሩ ምን ያህል አደጋ እንደሚያስከትልበት ያውቃልና፣ አሁንም በጸጥታ ማለፉን ሳይመርጥ አልቀረም። እርግጥ በአባቷ በኩል ብቻ ሳይሆን በወይዘሮ ማርታም ያለውን አመለካከት ከዚህ በፊት ጠይቃ ተረድተዋለች። አቶ ደረጀ አይበለውና ሌላ ሴት የወለዳት ልጅ በሆነ አጋጣሚ አምጥቶ ቢያስተዋውቅ ትቀበያለች ወይ ሳት ትቀበይም? በማለት ጠይቃት እንደነበርና በዛ ሰዓት ወይዘሮ ማርታ ለትዳሬ ታማኝ ነኝ፣ ትዳሬን አከብራለሁ፣ በጣም ነው የምወደው እንዲህ አይነት ስህተት ከተፈጠረ ግን መቼም ይቅር አልለውም። ትዳር ማለት ክቡር ነው። አንቺም ራስሽን የምታስገብርባቸው መንገዶች እነዚህ ናቸው በማለት የዳጣን የወደፊት ህይወቷንም እየመከረቻት ነበረ። ስለዚህ ምን ያህል አደጋ እንደሆነ ዳጣም ተረድተዋለች። አቤጌልም ከናታን ያለውን ቅርበት በማጠናከር የወደፊት ፍቅረኛዋ ወይም እጮኛዋ ሆኖ እንዲቀጠል የማታደርገው ነገር የለም። ዛሬ አብረው ሊነሱ ያሰቧቸው ፎቶዎች ነበሩ። ከነዚህ ፎቶዎች መካከል ፍቅረኛሞች ለማስመሰል እየሞከረች ነው። ናታን ይህ ነገር እንዲሆንበት አልፈለገም። አንደኛ አቤጌልን አይወዳትም፣ ሁለተኛ በቤተሰቡ ዘንድ በአደራ የተነገረው የአቶ ደረጀ ቃል ለእህቶቼ ጠበቃ ሁን እንጂ እንዲህ አይነት መጥፎ ሀሳብ በአእምሮ እንዳታስብ ብለው አስጠንቅቀውታል። ናታን ነገሮችን ይመረምራል፣ በማስተዋል ይራመዳል። በርግጥ ይህንን ነገር ወይዘሮ ማርታም ተናግሮታል። ያነበብኩት መጽሐፍ ለዚህ ያልጠቀመኝ ለምንስ ይጠቅመኝ ይላል። በጣምም ያነባል፣ ይታትራል። አቤጌል በግድ ካላፍቅርከኝ ብላ ብዙ ነገሮች እየቀረበችውበት መጣም። ናታን በእጥፍ እየራቃት መጥቷል። ላይ በፎቶዎች አምካይታ ለመቅረብ ያደረገችው ጥረትም ሳይሳካላት ቀርቷል። ይባስ ብሎ ከውሃ ጋር ተጣልተው እስከ መደባደብ ደረጃ ደርሰዋል። በእርግጥ ውሃ ከመካከሉ ስትቀመጥ በጣም ነበረ ደስ ያለው እንደ ህት ቅፍ አድርጓት የተነሳው ፎቶ እና ዳጣ በኩል ግን እየተሸማቀቀ እርሷን ሲገፈትራትና ካጠገቧ ሲርቅም ይስተዋላል። አቤጌል ኃይለኝነትና ክፋት ይታወቃልና ዳጣም ነገሩን በሳቅ ከማለፍ ውጭ ከእርሷ ጋራ ምንታረክም አልፈለገችም። እንዲህ ፎቶዎችን እያነሳች ያምርባቸዋል በማለትም እጌልን ልታስደስታ ታስባለች። እኔና እሱ ባልና ሚስቶች ብንሆን አናምርም የሚል ጥያቄ ማስከትላለች። በጣም ታምራላችሁ ብላለች። ዳጣ ወደፊት በፍቅር አስበው የማታውቀው ናታን ናታን ግን ዳጣን ይወዳታል፣ ያስባታል እንደምንም ብዬ ዳጣን ወደ ህይወቴ አመጣታለሁ እያለ ያሰበበት ቀንም እንደነበረ ሁላችንም የምናስታውሰው ነገር ነው። ይሁን እንጂ አቤጌል ግን እንዲሆ እየተደረቀረገች ቀጥላለች። በስተ መጨረሻ አቶ ደረጀና ወይዘሮ ማርታ ስለ ሰላም ጉዳይ እየተመሰለሰሉና አቶ ደረጀ የሚስታቸው ባህሪ ከወትሮው በተለየ እንቅልፍ ነስቷቸው ስላለበት ጉዳይ መጠየቅ ፈልገዋል። ምን ሆነሻል እናቴ? ይላሉ በመከባበር የሚጓደዱት ባልና ሚስት። እስከ መጨረሻም ሰላም ነፍሰ ጡርናት የሚለውን ነገር አፈንድተውታል። አቶ ደረጀ በጣም ደነገጡ። አቶ ደረጀ ለምንድን የደነገጡት? በርግጥ ከቤታቸው ወቴ የማታውቀው ሰላም ያሉት ስ በምን አይነት መንገድ ቤታችን ለቃ ወታ እስከ ማርገዝ ደረጃ ደረሰች፣ ወይስ እራሳቸው የሆነ ስህተት ሰርተው ይሆን የሚታወቅ ነገር ባይኖርም በመካከላቸው ግን ከፍተኛ የሆነ መደናገጥ ተፈጥሯል። ሮዝሮ ግን የሶቪየት እድሜዋን የፈጀችው የፈጀችውና የተሰቃየችው ሰላም ማርገዟ በጣም ጥሩ ነገር ነው። በዛ ላይ ወይዘሮ ማርታ ፈቃደኛ መሆናቸውም ደስ የሚል ነገር ነው። ሁን የዚህ ድርጊት ባለቤት አቶ ደረጀ እንዳይሆኑ ብቻ ያስፈራል። ለዛሬው ዳጣ ክፍል አስራ ሰባት ይህንን ይመስል ነበር። በቀጣይ ቪዲዮ ውስጥ ከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትትና እየጠየቁ እዚሁ ተሰናበትኳችሁ። ባይ ባይ።